እሺ በመጀመሪያ ስምሽን እዛ አስተዋውቂ እስኪ እስኪ ማየት የተሳነሽ ከመቼ ጀምሮ ነው ከባለቤትሽ ጋር እንደው በምን አይነት ሁኔታ ተገናኛችሁ? ያው እንግዲህ ባለቤቴ ጋር የተገናኘንበት ነገር የነበረው በ2004 ዓ.ም አዲስ አበባ ዩኒቨርሲቲ ነው የተገናኘነው። ስንት አመት በትዳር ኖራችሁ? በትዳር 11 አመት ከስምንት ወር። ባለቤትሽ በቅርቡ ያጋጠመው ህልፈት? እንዴት ተከሰተ? እስኪ ማለት ይሄ ለሌላ ሰው ጥያቄ ውስጥ ነው። ምክንያቱም እኔ ሁለታችንም በክላስ አለ አንድ አርብ ቀን ሙሉ ቀደን እኔ አጨርሼ ስደውልለት እኔ ከጓደኞች ጋር ጊዜ በጣም ሲደውልለት የኮየባስ ይዣለሁ አለኝ ደግሞ እየመጣሁ ነው አለኝ። ደሞ ከዛ ነገር ግን ስልኩ ከዛ ሻገር ወይ ትራንስፖርት ደግሞ የተቆፋፈረው ቱሪስት ተቸግሮ ይሆናል ብዬ ከልጆቼ ጋር እየተጫወትኩ ነበር። ሁለት ሰዓት ከሀምሳ ስምንት ላይ ስደውል ስልኩ ትነሳ ከዛ ሄሎ ሀብትዬ ስለው አይ ሀብት ያደለሁ ብሎክ ስልትለዋለኝ ዴ ብዳተ ስልኩ ሰር ቀደሞ ሲገጥ አባዬ የት ነው ስለው፣ አይ ትንሽ የመኪና አደጋ ዘጋቢ ደግቤ ስደውል እኔም ከመደገጥ የተነሳ

ፓርቲ ህይወት የለም ሲሉ፣ ከዛ በኋላ እኔ እንደ ቆጠርኩ ማለት ይሄ ሌላ ለመኖር ሳይሆን የልጆች ህይወት አብሮ ሄደ። ባለ ልጆች ከሌለው አያል ሰው እንደሚያስ ነው የተሰማኝ። ማለት የሞት ሰው ማንም ይሞታል፣ ግን ይሄ ሰው ስትቤተሰብ ይዞ ለልጆች ስትገኝ እያደረገ በማልቆረጥ ሲ ልጆች ይህን ስሜት ይሰማቸዋል። ልጅ የምናየት ነገር ማድረግለት ሞራል ያለው ጭንቅላት ያለው ልጅ የወደ እገር ሲያጣ ተስፋ ይቆርጣል። የኛ ማህበረሰብ ደግሞ አንዳንድ ጊዜ ምን ችግር አለበት፣ ሁለቱም አይነት ሆኑ ስለተጋቡ ልጆቻቸው በእንትን ይታያሉ። በሌላ ቲቪ ያጫሉ ማለት ከራሳቸው ብዙ አይዋቸው። እኔ ልጄ ተባሪ ደግሞ ዱር ልጅ በጣም ልጅ ተባሪ ነው ዳንኤል ሀብታሙ ይባላል። ሰባት አመት ካራቶ ነው። ሁለት ጊዜ ልጄ ደግሞ ሲልዳት ያ ስራው ሀብታሙ ትባላለች። አራት አመት ከአንድ ወሯ ነው። ያው ኔክስት ትገባለች ወቅ ያው ደገሮች ሲደራረቡ ከባለቤቴ ቦታ ጣር ሳይወጡ ባለቤቴ አልሞተ ነው። ያ ቱቱ ደቀበጠረ ጀግና ነው፣ አገር ቢያስተዳድረው ኩበዝ ነው። ለትዳሩ ለአካባቢ፣ ለማህበረሰቡ ለሁሉም ጥሩ ሰው ነው። ግን የሞት አንዱና አልሞተም፣ እሱ ልጆች አሉት። ግን እነዛን ልጆች በምን ለሀገር ላስረክብ? ለወገን እንዲት አድርጌ ላስረክብ? አሁን እንደማንኛውም ሰው ሌላ አካል ቢኖረን

እንደዚህ አይነት ነገር ነው ዲዝ ነው ዲዝ ሰራው ለካ ባለኝ ቤት ነው። አንዳንዴ በቃ ደስ አለኝ ማለት አይነ ስውር እንደዚህ ተሽኖ ተገቶ ሀገር በሪ ሁኖ እውቀት ነው በተለያዩ ማህበረሰቦች አገልግሎ ሆኖ፣ ያው ባለቤትሽ ባጋጠመው የመኪና አደጋ እንደዚህ በመሆኑ ባዝንም፣ ግን እንደዚህ አይነት ሙርፍ ነው ደሞ እንደዚህ አይነት ቦታ ላይ በመገኘቱ ዩቲዩብ ያዝ ደሞ በማየቱ በጣም ደስ ተገኘኝ እና የኢትዮጵያ ዩቲዩብ ይሄ ዳይቶ ልጆቹን ለገብደስ ድል ሆኑልኝ ነገ የእሱን አላፊነት ተቀብለው ትውልድ እንዲቀርጹ የሚለውን በሀይምሯቸው ቀርጸው ልጆች እንዲያስተምሩት የኢትዮጵያ ሕዝብ በስፋት ደግሞ የአዲስ አበባ ትምህርት ቢሮ ትምህርት አባታቸውን ባተው ለምሳሌ ደስ ይበቃል እና ይህን ለዶክተር ምናቱ እስኪ እንደው ለሕዝቡ የምታስተላልፊው መልእክት ካለ ለኢትዮጵያ ሕዝብ ኢትዮጵያ ሕዝብ ባስተላለፈው መጀመሪያ ፍቅር፣ ሰላም፣ ጤና እድሜ እመኛለሁ። ኢትዮጵያ እንደ ሀገር ነቷ ሀገር ናት። መጀመሪያ ወቶ መግባትን ፍቅር፣ ሰላም፣ ጤና እድሜን መኝለት አልፈልግም ልጄ እንደ ራሳቸው ልጅ አድርገው እስቲ ሰው ሌላ ስራ የላት ሙሉ አካል የላት ምን ተጨምራ ታስተምራቸዋለች የሚለውን ነገር በመገንዘብ ያላቸውን ነገር ከውጭ እስከ ኢትዮጵያ ውስጥ ያሉ ማህበረሰቦች ለልጆች በተለያዩ የትምህርት ማቴሪያል የተሻለ ትምህርት ቤቶች እንዲያስተምሩልኝ እውቀት በጣም ሰፋፊ ትምህርት ቤቶች አሉ። ጀንደር ጀንደሮ ትምህርት ቤቶች እና ደስ ቤት ቤት ገብተው ልጆች የተበሉ ጥሩ እውቀት ይዘው ሀገር ወገን እንዲረገቡ በሀገር ውስጥ ሆነ በውጭ ሆነ ያሉ ህዝቦች ሌላው አንድ ባለ ሀብት ቃል ገብተውልናል፣ እናግዛታለን ብለው ሌላውም ሌላው የኢትዮጵያ ህዝብ ደግሞ በአካውንትሽ እንዲያስገባልሽ የአካውንት ቁጥርሽ ቅርብ ቦታ ካለ ትነግሪ ነገሪን እስኪ የአካውንት ቁጥርሽን። እሺ፣ የአካውንት ቁጥሬ አዲስ 35 70 20 3 66፣ የኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ። አዎ፣ በቃ የኢትዮጵያ ህዝብ አዛኝና ደግ የሆነ ህዝብ ነው።